ደለሽ መናገር አቃጠት እንጂ ተሰማሻለች በደንብ ተስማኝ። ምሳሌ እንኳ እደሳለሽ። አረ ለፈነዳ ነው ባክሽ፣ ነገሪ ፌንት እንዳትበላ፣ እራስን አዘጋጅ። ሞገስ መኪናውን ሽጦ እየጎደለን አንድ ነጥብ አምስት ሚሊዮን ብር

ተበላ! ወይኔ ተበላ፣ ተበላ። ምንድን ነው? ማነው የሚበላት? ቡራ በቃ፣ አንተ እዚህ ሆን፣ እኔ ሳይበላ ልደስላት። በቃ ታዲያ ተበላ።

እና ውዶቼ እንግዲህ ዳጣ እየሮጠች እየሮጠች ነው። እንግዲህ ትደርስባት የሆነው የሚለውን አብረን የምናይ ይሆናል። ያው ባለፈው እንደያችሁት እንግዲህ ምሳሌ በጣም ተዳክማ ስልምልም ብላ ነበረ። ቡርኬም እንግዲህ በጣም ደስ ብሎት ሁሉ ነገር ተሳክቶለት ሲመጣ ልዩ እንደዚያ ሆና ሆስፒታል ወስደናት ነበረ። ተትንሽ ቀናት በኋላ ያኔ ትነቃለች ብሎናል አሉት እሱ ሚዛሄድ ነበረ አስራ አምስት ቀን ነው የቀራት። በዚህ በአስራ አምስት ቀን ውስጥ መታከም አለባት ተብሎ ነበር። እና ብሩ ራሱ አንድ ነጥብ አምስት ነበረ የጎደለው። እንግዲህ ያንን ከየት ነው የማመጣው እያለ በጣም እየተጨነቀ ነበረ። ዘመድ የለኝ ምን የለኝ በቃ ያሉትን ሁላ ብኮን ያሉትን አሸግሬ እንደዚህ ሆኝ እንደዚ ሆኝ እያለ ነበረ። ለቅድስትም ሲነግራት ነበረ። የሆነ ጊዜ ደግሞ ቅድስትን ዳጣ አንቺ ለምን ድንግልና እኮ ይሸጣል ምናምን ብላት ነበረ ለምን አንሸጠውም? በቃ የኔን የሚያንችን ወስደን ንቦርሾ ነው እንሽጠው አለቻት ማለት ነው። እንዲህ አንቺ ክብር እኮ ነው፣ ይህንን አንድ ሰው ለማዳን ብለን ራሳችንን እንደዚህ ማድረግ የለብንም ብላ ተቆጥታት ነበርና፣ አሁን እንደዚህ ችግር ውስጥ ሲገቡ በቃ ዳጣ፣ የዛ ጊዜ እኮ እንደዚህ እንደዚህ ብለሽ ነበረ፣ ለምን አሁን አታገናኘኝም? አለቻት ማለት ነው ስለ አስራ አምስት ቀን ስለቀራቸው ለምሳሌ ስትር እንግዲህ ክብረዋን ዝቅ ለማድረግ ወስናለች። እንዲያጠም እሺ አይ እንደዚህ እሺ ምናምን አለቻት፣ እና ይዛ ትሄዳለች ማለት ነው። እንግዲህ ይዛ ሄዳ በኋላ ትደውላታለች። ትወጣና አንቺ ሰውዬው እኮ ሸባ ነው ትላታለች። ምሽግር አንቺ ሸባ ቢሆን ብቻ አንቺ እንዳትጠጪ አለቻት። አንቺ እንዳትጠጪ ሰውዬውን የሰውዬውን እንዲጠጣ አድርጊ ምናምን መከረቻት። ከዛ እሷ እንደዛ ብላት ሞገስ ጋር ተገናኙ። ሞገስ እና ዳጣ ተገናኝተው እንደው ግን አንቺ በቃ ሁሉም ስቶኛ አንቺ አትተኝም ማይል ምናምን አላት። እኔ መቼም አልተው ህማን ተኮና ተጎዳና ዳር አንስጠ ስታ ብላኝ ስታጠጣኝ የነበረው አለችው። ከዛ ብሩክ የራሱ እኮ አልተው ሁሉ ጊዜ ሰላምታ ያነሳል ሱናተ ሽፒ ምናምን አላት። ከዛ ምሳሌ ችንም ዳጣን ሞገስ እየቀለደ እንግዲህ፣ እዚህ ላይ እያለቀሰች የምታየዋት እሱ እየቀለደ አንቺ ግን በቃ እና እንደው ቤተሰብ በቃ የለሽም፣ ግን እንደዛ ሲላት ማለት ነው የቤተሰቦቿን አገኘላት እንደ ብዬ ነበረ አግኝቶላት ነው ብዬ። ከዛ ቤተሰብ እኮ አንቺ እንደ ቤተሰቦች የለሽም፣ እንደምና ምን ቤተሰብ ያለኝ ባክን ምን አመቻቃቸዋለሁ ምናምሰ። ከዛ አንቺ እኮ ዘረ ቢስ ነሽ ሲላት በቃ ቀወጠች፣ አለቀሰች፣ አለቀሰች፣ በቃ ከፋት። እየሱ እየቀለደ ነበር ግን በቀልድ በኩልም ቢሆን ልክ ያለፈ ቀልድ ሲሆን ደብራልና፣ አለቀሰች አለቀሰች። ከዛ በቃ ይቅርታ እየቀለድኩ ነው ምናምን አላት። ደግሜ እንደዚህ አላነሳም እኔ በለው ማለላት ማለት ነው። እስቲ በዝና እጅ ልጥፋ ብለህ ማለት ነው። ዝናብ እኮ በጣም ነው የሚፈራው እና ከዚያም በኋላ ነበረ ምን ያለውን ነገር ስትነግረው አንድ ነጥብ አምስት ጎድለው ስትለው መኪናውን ሽጦ ቼክ አመጣና ሰጣት ማለት ነው እና ይህን ስጭው ለድሮ ላለፈው ጓደኝነታችን ይሁን፣ ልጅን አሳከም ብለሽ ስጭው የነን ሲላት፣ በደስታ የለችን በደስታ ግን አንተ እኔ ሄጄ ማውጣት አልችልም ትለዋል። አትችም በብሩክ ስም ስለሆነ የጻፍኩት አንቺ ሄደሽ ማውጣት አትችም ይላታል እና ያንን ይዛ ትሄዳለች ወደ ቤት። በዚህ አጋጣሚ ግን እንትና ቅድስት ተደወለ። ቅድስት ብሩኬ ስደውልላት አታነሳለትም ነበር። ብሩኬም እየደወለ ነው። እሰው በጣም ፈርታለች። በኋላ ነው እንደገና ብሩኬ ቅድስት ደወለች የደወለችለት ማለት ነው እና እሱም ተቆጥቶ የት ነሽ አንቺ? ለምንድን ነው እኔ በቃ ምሳሌን ብቻ ንትላሽን ሄድሽ? ለምንድን ነው ወይ የት ነሽ ወይ መጥቼ ልወስደሽ ምናምን ይላታል። አይ መጣለሁ ጋሼ፣ እሺ መጣሁ፣ ችግር የለውም፣ እሺ እሺ ትለዋል። ለምንድን ነው ደግሞ ምንጫጫው ጫጫቴ ቦታ ነሽ ይሳ ይላታል። እና ዳጣም ብሩን ይዛ ትሄዳለች ወደ ቤት። ዳጣ ቅድስትን አረስታታለች። በቃ አሁን ቢያንስ ብሩ ስታገኝ ራሱ መደወል ትችል ነበር። ዱሳ ግን ትዝም አላለቻት። ብሩን ይዛ መጣ ዳጣ። በቃ ደስ ብሏት ተነስ ዝለል ትሏለች። እንዴ ዝለል በቃ ደስ የሚል ዜና ይዤ መጥቻለሁኝ፣ ና ዝለል ና ምናምን ትሏለች። መሆንሽ ነው ምንድን ነው የተፈጠረው? ምን ተገኝቶ ነው ይላታል። ዝም ብለህ ና ዝለል፣ በቃ ደስ ብሎናል። ምሳሌ እንኳን ደስ ያለሽ፣ ተናታል ማለት ነው። ለምን የተፈጠረውን ነገር አትነግሪኝም? ምን ተፈጥሮ ነው ምንድነው ደስታው? ዝላት ከዛ ያንን ቼክ አንድ ነጥብ አምስት የጎደለውን ብር ውጥ አድርጋ ይሄው ፕሮኬ በጎደሉ ሞልቶላለች ማለት ነው። እንዴት እንደተደሰተ እንግዲህ በቃ በጣም ነው ደስ ያለው። ለምሳሌ እኮ ምሳሌ ም እኮ የተሰማሻለች እኮ ሰው መናገር ባትችልም እኮ ተሰማሻለኝ ምናምን ሲላት ነበር። እና ያንን ስሰጠው በጣም ደስ ያለው በቃ ለ እንዲሁም እንደማረግ አላውቅም ምናምን በጣም ተደሰተ ማለት ነው። ኋላ ሳሁን ቅድስት ተጠምጣለኝና መሟላት ያለብኝ

ሞገያ ዝናና ማህሌትም እንግዲህ እያሴሩ ነው። ሴራቸውን ለምንሱነትን ታተበቀየውም ለምንሱን ሞገስ ምንሱን ለምንገል ምናምን እያለ እየመከራት ነው። እሷ ግን ዝሮ አሁን ስተመጡበት ድረስ ያለው ተከሳሪዎች የሆነችው ማለት ነው። ምክንያቱም ትዳሯንም አታለች ቅድስትንም በጣም ነበር መበቀል የምትፈልገው። ቅድስትንም ምንም አላረገቻትም፣ በፊት የቻለችውን አረገች። ግን ቤቱ የቀረችው ቅድስትን ተቤት ማስወጣት ነበር። ቅድስትናት ቤቱ ያለችው ማለት ነው። እሷ ግን ትዳሯን ማታ ቤቷን አታ፣ ቤቱም ተሸጠ፣ መኪናው ተሸጠ፣ ተሁሉ ነገር ከንቱ ነው የሆነችው። አሁን ግን እንበቀላቸዋለን ምናምን ይላል ማለት ነው። እኔ ምን ላድርግ አላት። እኔ ምን ላድርግ እሱ እኮ የሚገዙትን እንትን አለብኝ የሚገዙትን አባራረብኝ እኔ የምላደርግ እሱ ቀርሞ መጀመሪያ ስለነቃ ነው ምናምን አላት። ዙሮ አልተሳካላቸውም። እንግዲህ ዳጣ ብቻ እንድታስመልጣት ነው በቃ መድረስ አለባት ዳጣ በሰዓት መድረስ አለባት። እሷ ዳጣ ድርሳ ታስመለጠቻት። ኦኬ ይሆናል እንግዲህ ምሳሌ ንታክማ ትዳንና በቃ ሌላ ፓርት፣ ሌላ ሌላ የሆነ ነገር ቢፈጥሩ ባይነኝ ነው ማለት። እንዳይንዛዛ እንደይህን ሲያዛ ሀምሳ ምናምን ደርሷል። ያው የምሳሌ ነገር ነው። አክሰሯ ምሳሌ ስለሆነች ውዶች፣ ላይ ሽር ሰብስክራይብ አድርጉ። በቃ የደክ መርዝሮቱ በጣም ነው የሚያደክመው። እናንተ አበረታቱን፣ ሸር ሰብስክራይብ አድርጉ በምትችሉት አቅም ማለት ነው። እና ውዶችዬ በመዳን ቤት ነን እንግዲህ። ቪዲዮ ስንሰራ ምን ስለ እንደውም አንዳንዶች የማይቆጣ ለምንድን ነው የአማርኛውን በአማርኛው የምትተረጉሙት? ልክ እናንተ በኮሜንት ሀሳብ አስተያየት እንደምትሰጡት እኛ ደግሞ በቪዲዮ እየመጣን ነው። ይሄ ነው ልዩነቱ። ያው ነው የአስተያየት እንደምትጽፉት እኛም በቪዲዮ ስለምንመጣ ነው። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።